የምስጋና ወይም የሽክር ሱጁድ አንድ ሰው አስደሳች ነገር ሲያጋጥመው ለአላህ ሱብሓነሁ ወተዓላ ምስጋና ሱጁድ እንዲወርድ ኢስላም ደንግቋል ነቢዩ ሰለላሁ ዐለይሂ ወሰለም አስደሳች ነገር ሲመጣ ወይም የምስራች ሲነገራቸው አላህ ሱብሓነሁ ወተዓላን ለማመስገን ሱጁድ ይወርዱ እንደነበር ከአቡበክራ በክራ ተላልፏል። በሽኩር ሱጁድ ሙስሊሙ ስጁድ ከመውረዱ በፊት አላሁ አክበር ይላል። ስጁድ ውስጥ ሱብሓነ ረቢ አልአዕላ በማለት ለዋለለት ጸጋ ለአላህ ሱብሓነሁ ወተዓላ ምስጋና ያቀርባል። ለዚያ ከስጁዱ ቀና ይላል። ተክቢራም ሆነ ሰላምታ አይልም። የቲላዋ ሱጁድ በተጨማሪም ቁርዓን የሚቀራ ሰው ሰላት ውስጥም ሆነ ከሰላቱ ውጪ ስጁድ ያለበት አንቀጽ ላይ ሲደርስ